ይሄ ግጥም የሰው ሀገር ላይ ላላችሁ ሙሉ ኢትዮጵያውያን እህቶች ይደረሰልኝ እና ታድላ እንዳትሉ ባይቋረጥ ሳቋ፣ ባትታይም አዝና፣ ባታውቅም ጥርሶቿን ለሰከንዶች ከድና፣ የደስታዋ ጅረት ባይመስልም ያበራ እሷ ግን ታድላ እንዳትሉ አደራ። ማን ያውቃል የልቧን መሰንጠቅ የስሜቷን መድቀቅ ብርሃን የሌለበት ጨለማ ትላንቷን ለመሸሸግ ብላ ፈገግ ማለቷን። ማን ያውቃል አበባ ፈለግ እሾክ መታቀፏን። ማን ያውቃል ሕመሟን ዋጥ አርጋ በጽናት ማለፏን፣ በሰው መሃል ሁና ሰው እንደናፈቃት፣ በሰላም ሀገር ላይ ሰላም እንደራቃት። ማን ያውቃል ነጻነት ፈለጋ በቁም መታሰሯን ከፍ ብላ እንዳትበር ክንፏን መሰበሯን፣ ማን ያውቃል? ማን ያውቃል? ቢያውቅስ ምን ያደርጋል? እህቴ ቀና በይ ቀናል። ይህ ግጥም የሰው ሀገር ላይ ላላችሁ ሙሉ ኢትዮጵያውያን እህቶች ይደረሰልኝ እና ታድላ ባይቋረጥ ሳቋ ባታይም አዝና ባታውቅም ጥርሶቿን ለሰከንዶች ከድና የደስታዋ ጅረት ባይመስል